ምን ነው ስሙን ወደሹ ነው ልጁስ ቢሆን ምን የሚጠላ ነገር አለው ለስራ ያለው አክብሮቱ ትህትናው ምናምን ሁሉም ነገሩ ደስ ይላል እንደውም በደንብ እንዲታይ እዚህ ትከሻሽ ላይ በነጩ ተነቀሹ እሺ በዚሁ ከቀጠልንማ የማይቀር ነው

ምንም እንዲሁ ዝም ብዬ ነው ለዛ ነው ቤት የጠፋው እና አጼ እንደዛ ልጁን ከቤት አስወጥቼው ፍቅራችሁን አድርፍሸው ነበር እኮ እንዴት ብዬ መጥቻ አይነሽልየው አስበህና ሆነ ብል ያደረግከው ነገር እንዳልሆን አውቃለሁ ስለዚህ በዚህ ልክ መጨነቅና ማሰቡ አስፈላጊ አይደለም እሺ ግን ጼ ይበቃ በቃ እንደ አፉ በኝ እንዳልሸው አውቄ ያደረግኩት ነገር አይደለም አረ ምንድን ነው ምሩን? ረሳናት እኮ የእርቅ ፕሮግራም አደረግ ነው። ምሩዬ ግን እንዴት ነሽ? ክብሩ ይስፋ፣ ደህና ነኝ። ይሄው እንደ ንግስተኞች እየተቀለብኩ ነው። በጣም እንጂ። ይውላችሁ፣ እኔ ስራ እንዳትሰራ ከመፍራት የተነሳ ሽንት ቤት ስገባ ራሱ በሩን ገርበባ አድርገው ነው። ምጠ፣ እኔ እኮ ደህና ነኝ። ዝም ብላችሁ ነው የምትጨነቁት። ምሩዬ፣ አንቺ ደከመኝ ስለማትይኝ ነው እንጂ እኮ ረፍት ያስፈልግሻል። አዎ፣ ሲጀመር ራስሽን በደንብ ትሪት ማድረግ አለብሽ። ይውላችሁ እኔ በግሌ ብነግራት አልሰማ ብላኛለች። እስኪ ከሰማቻችሁ በማህበር መከሯት። በቃ አሁን ቡና ላፍላደል። ይኸው እንደምታዩት ናት፣ እኔ እየቻልኳት አይደለም። አረ ተይ ጉዴ፣ ካስፈለገ ምን ያፈላለሁ። አይ የሰኒ ቡና አይናፍቅን አይደል? እንደ ቅዱሴ እንዴ? ከተገኘማ የእሷን መቅመስ አለብኝ። እኔ አላፈላም ቅዱሴ፣ የእኔ ቡና ይጣፍጣ። ዛሬ ገና እውነት አውሯሽ ሲጀመር አንተ የሆነ ችግር አለብህ ከእኔ ጋር። ይልቅ እሱን ተይው እና ለእኔ አፊልኝ። እስኪ ለምን በነካጃችን የጀበን ውስጥ ሆን ቡናውን ከተን አፍልተን ቀድተን ለምን አትችይም? ስትከጁ ግን ሰኒ፣ ሰኒ! አሁን ገና መጣች፣ የትም አትሄድም። ምን እየሰራሽ ነበር እንዴ? ራስህ እኮ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ትረፍረፍ ይበልልኝ። ዛሬ ጽናት ክፍል ሰማንያ ስድስትን ይዘን ከቸች ብለናል። ላይክ ሸር ሰብስክራይብ እያደረጉ ቤተሰብ ይሆኑ ስለምታበረታቱን ከጂ ጋር ግን እናመሰግናለን። ኩሩቤል ከሌላ ጋር ስታገኘው ሰኒ ተመንጥቃ ወጣ። ሰኑዬ በጭን በቅናት ቅቅል አለች። ቀጣይ ክፍል ምን ይፈጠር ይሆን? አብረን የምናየው ይሆናል። ለማበጣበጥ ነው የመጣሽው አንቺ፣ እንኳን የተረገምሽ ሰሚ። ምን ሆነሽ ነው? ምን ማለት ነው? እኔ ሲርባኝ ብቻ ነው እዚህ ቤት የምትመጣው? አረ እንደዛ ለማለት አይደለም። ምን ሆነሽ ነው? ቆይ እኔ እኔ ቤት ምግብ የለም፣ ሲርባኝ ብቻ ነው ታዲያ እዚህ ቤት የምትመጣው? አረ እንደዛ አይደለም ውዴ። እና ሳሎን ስገባማ የሰውን ፍቅር ማቋረጥ ነበረብኛ? ያ ምን ፍቅር? ማለቴ ማንን? የዚህ ጅላንፎና ያቺን ደሞጫ ተጣብቃ ማለቀው? እኔ እና ናት እና እኔ ናታ? እሺ እሷን እዛ አወቋት። እሱ ደግሞ ማን ነው እዚህ ቤት ከኪራ ውጭ ማን ነው ወንድ? እንዴ ክብሮም ነው። እና ማንን ይሆናል? አረ እሱ እኮ እንቅልፍ እንታይቷል። እና እሷ ሞግዚት ሆነች? እንደዛ የምታስተኛ ሰንያትና ደጂ እጁን ስለያዘችው ነው እንደዚህ የምትሆኝ። ወያ እንቀል ባለግዛላትና ተዘለዋ እሱ ይሻላታል። ይህ ነው እንደዚህ በአንድ ያናደደሽ ዳረን የምናቀባኝ። ያልተናደድኩ መናደድ እንዴት ነው ሰንያ። ግን ችልጅ ከዚህ ቤት ካልወጣች የሁላችንም ጨጓራ እንደምትነጣው እወቂ።

ሳይሰኒ አንቀጠቀጣዝኩ ይማ የኔን አጥላቸው ብቻ አይደለም ሌላም ነገር አለ። ቅዱሴ ዝም ብለህ ደከምክ ንኳሁን ደህና ነኝ። እንደዛ እያልሽ ነው፣ ባለፈውም ጉዳይ አድርገሽ የነበረው እስኪ እንደሱ እያልሽ ነገር ግን ሰው። ቆይ እንዴት ነው? ምን ይደብቃል? ሞኝ አትሆኝ። ሰው እኮ አስታማሚ አቶ መከራውን ያህል አንቺ ምን ሆነሽ ነው? ምንሽን ነው የሚያምሽ? እኔን የሚልሽ ሰው አጠገብሽ ኖሮ መምሽን አትደብቂ የኔ መምኩ ሁሌም አለ። ዛሬ እናንተ ስላስታመማችሁኝ የሚለቅ አደለም እስከ ሞት ዘላለም አብሮኝ የሚኖር እንጂ። እሻው እዚህ ጋር ስለ ሞት ማውራት አስፈላጊ ነው? ምሩ፣ ናሆሜ አንተም ብትሆን እውነቱን ይዛ አስታማት። አልገባኝም፣ ምን ማለት ነው? ማለትማ አንተ ለእሷ ለመኖር ተስፋ ሆናት እንጂ ሞትን እንድትረሳ አታድርጋት። ሞትን የረሳ ሰው ለሰው አንድም ደግ ነገር ሊያደርግ አይችልም። ልክ ብለሃል፣ ቅዱሴ ሁላችንም መሞታችን ብናስብ ኖሮ ለማናቀው ነገር ስንል ሰው ላይ መጥፎ ነገር ባናረግ ነበር። የሰው ልጅ ትልቅ ስህተቱ ባልንጀራውን ሞትን መርሳቱ ነው። አረ በቃችሁ። ምንድን ነው የቅብር አስፈጻሚ ድርጅት ስብሰባ አደረጋችሁ? ትኩ ለማንኛውም ወደ ዋናው ጉዳያችን ስንመለስ ራስሽን ማስታመምሽን አትርስ፣ ይህንንም ጉርምሳ አታስጨንቅ። እሽ ቅዱሴ። እኔ ምርግን ቅዱሴ ወይ የቤት ሰራተኛ ፈልጌ ነበር ምሩዬን የምታግዛት እንደዚ አስፈላጊ አይደለም ናሚ። እንደሱ አትሪ፣ በቃ ውሰንኩኝ እኮ። አትስሪ ስትባይ ካልሰማሽ ሌላ ምንም አማራጭ የለኝም። እሱም አኮ ነው ግን በቃ ምሩ። ይኸውልህ ቅዱሴ፣ የምታውቀው ሰው ካለ በቅርብ ሰው ይሻላል ብዬ አስቤ ነው። እኔ እንጃ የለም፣ ግን ካለ እነግርሃለሁ። ካልሆነ በደላላም ቢሆን እንፈልጋለን። በቃ ችግር የለም፣ በቃ አማራጭ አይጠፋም። አሁን እንደ ስራ ሰራተኛ ይሁልሽ ግን ግን ሙሉ ተናግሬ ያለው እኔ እዚህ እዛ ብዬ ለፍቼ በደላላ ሰራተኛ ይዤ መጥቼ ስራ ስራ አለው ካልሽ፣ ይኸውልሽ እያሰርኩሽ ነው፣ ተናግሬ ያለው። እህቴ ለምንድን ነው የምታለቅሽ? እመጣለው እኮ እመጣለው። ብቻ አንቺ መድሀኒትሽን ሲሰጡሽ እምቢ አትበይ። ምን መርፌ በቃ እኔ እነግራቸዋለሁ፣ መድኃኒት እንዲያረጉልሽ። በቃ እቴ፣ በእናትሽ፣ እዚህ ያለውን ነገር ሁሉንም እጨራርሳለሁ እኔ በቃ። ይዞሽ በቃ ምንም አታስቢ፣ እሺ? እመጣለሁ፣ እሺ? ምነው፣ እኔ ስመጣ ቶሎ ብሎ የዘጋሽው? አይ እየጨረስኩ ነበር ለዛ ነው። ላይክ ሽር ሰብስክራይብ እያደረጉ ያበረታቱን፣ ሼር አድርጉልን። ስለምትከታተሉን ከእጅ ጋር እናመሰግናለን በቀጣይ ክፍል እስከምንገናኝ መልካም ጊዜ እያለን ላይ እናበቃለን። ኃይልዩ የጽናትና የክሩቤል አልበቃይ ሲል ሞዴ ኩሩቤል ተመለሽ ምስኪን ያጫውቃል።